እንደሚታወቀው እንግዲህ ትውስቷንም አታ ነበረ። እናም እንግዲህ በባለፈው ክፍል ድንብላል እንግዲህ ሀና ማለት ማነች እያለች እንግዲህ ድንብላል ብላ በመጠየቅ ወይዘሮ ሚላት ባደረገችው እንግዲህ ከድንብላል ጋር ባደረገችው ቆይታ ሀና ማለት እንዴት ሀናንም ትረሻታለሽ እንዴ? በማለት ሀና ማለት ከአስራ ስድስት ዓመት በፊት የጠፋቸዋ ልጅሽ ነች በማለትም ስትነግራት እንግዲህ በድንጋጤ ራሷን ስታ ወርቃ ነበረ። በዛ ታይም ነው እንግዲህ ትውስቷ ተመልሶ እንግዲህ የተመለከት ነው ማለት ነው። በጣም ደስ የሚል ፓርት ላይ ሁላችንም እንግዲህ ወይዘሮ ሜላት ትውስቷ በመመለሱ እድጉም በጣም ደስ ተሰኝተናል ማለት ነው። እናም እንግዲህ አሁን ላይ እንግዲህ ትውስታዋን ለማንም ሰው ማሳወቅ አልፈለገችም ነበር። በጣም እንደመነጫነጭም እያለች ማንንም አላይ አሊ እያለች እንግዲህ ስታመናጭቃቸውም ከአጠገብ የተነሱ ውጡ፣ ብቻዬን ነው ማረፍ የምፈልገው እያለች ነበር ወይዘሮ ሜላት። እናም እንግዲህ ወይዘሮ ሜላት ሃና ልጇ በመሆኗ እጅጉን በጣም ደስ ተሰኝታለች። በመቀጠል ግን እርግብ አክስቴ መታሻት ያለችው ማንን ነው አክስቴ ብላ የምትጠራው እንግዲህ ባዩሽን ነው ባዩሽ እኔን መታችኝ ኧረ በፍጹም አታደርገውም እያለች እንግዲህ ወይዘሮ ሜላት ከራሷ ጋር እንግዲህ ክርክር ገጥማለች ማለት ነው በጣም በሚያሳዝን ሁኔታ ባዩሽ አለማፈሯ እንግዲህ አሁንም እንግዲህ ሜላትን መጨረስ ትፈልጋለች ከዛም በኋላ አለ ሀሳብ መኖር ነው የእሷ ሀሳብ እናም እንግዲህ አላፍር ብላ እንግዲህ በ ትራስ እንግዲህ አፍና ልትገላትም አስባ አቅዳም ነበር። ወይዘሮ ሚላት እንግዲህ ወይዘሮ ባቢሽ እንግዲህ አልተሳካላትም ማለት ነው። እንግዲህ በተኛችበት አፍና የመግደልም ሀሳብ ነበራት። ከዛ በፊት ግን ድንብላለን እንግዲህ ቀን በቀን ምን ተወራ፣ ምን ተፈጠረ እያለችም ስትጠይቃት ነበረ። እናም እንግዲህ ድንብላለን ምንም ነገር አልተፈጠረም እያለቻት፣ ነገር ግን በጣም ስታስጨንቃትና ጉሮሯንም እንግዲህ አንቃም ሁሉ ይዛት ነበረ። ከዛ በፊት ግን ሜላት ጋር በመሄድ የሜላትን ሁኔታ ካየች በኋላ እኔ እኮ ባይሽ ባይሽ። እሷ በትራስ አፍና ልትገላት ነበር ሀሳቧ። ትራሱን በእጇ ጭብጥ ስታደርገው ወይዘሮ ሜላት አይኗን ግልጥ ስታደርግ እንግዲህ ተገናኙ ማለት ነው። ከዛም እንግዲህ እኔ እኮ ባይሽ ባይሽ አትነሽም፣ ከዛም እኔም በቃ መተኛት አለብኝ ብዬ ለመተኛት እያሰብኩ ነበር አለች። አለማፈሯ በጣም የምትገርም የጓደኛ እንግዲህ ክፉ ተመልክተናል ማለት ነው። ሰው ወዱ አይደለም በቅርብ ያለውን ሰው ተጠንቀቁላቸው። በአቅራቢያቸው ያሉትን ሰዎች ልትጠነቀቋቸው ይገባል ይባላል ብዙን ጊዜ። ነገር ግን አብዛኞቻችን ይህን ነገር አናስተውልም። ይህ ድራማ ግን እጅጉን በጣም ለሁሉ ማስተማሪያ ይሆናል ማለት ነው። እናም እንግዲህ ባዩሺ እንደ መነጫነጭም፣ ወይዘሮ ሜላት ባዩሽ ላይ እንደ መነጫነጭም ብላታለች። እናም እንግዲህ ባዩሽ እስኪ ተይኝ፣ መተኛት ነው የምፈልገው እያለች ጥሩ ፊትም አልሰጥቻትም። እንግዲህ ወይዘሮ ሜላት አእምሯ ላይ ብዙ ጥያቄዎች እየተመላለሱባት ነው። ሀናን ብዙ ግፍ ሰርችባታለሁ፣ በጣም ማሰቃይቻታለሁ። እኔ እንዴት ነው ታዲያ እናትሽ ነኝ ልጄንሽ ልንባባል የምንችለው በማለትም ትውስታዬን እንደረሳሁኝ ማስመሰል አለብኝ ብላ ወስናም ነበረ። ነገር ግን እኔ እንደዛ ባደርግ እሷ ደግሞ ኮ እናቴ እያለች እኮ ተጠብቀኛለች እያለችም እጅጉን በጣም ከራሷ ጋር ክርክር ገጥማለች ማለት ነው፣ በሚያሳዝን ሁኔታ። እናም እንግዲህ በዛ መሀል ውስጥ እንግዲህ እረፍት ላድርግ ብላ በተኛችበት ነበር የተከሰተችው ወይዘሮ ባዩሽ። እናም እንግዲህ ባዩሽንም ከክላስ እንድትወጣ አደረገቻት። ምክንያቱም እርግብ አክስቴ መታሻት ገደልሻት ያለችው ባዩሽ ነች። ወይ እኔን የመታችኝ? አያደርገው እንጂ እሷ ካደረገችው አለቃትም እያለች ነው። ነገር ግን ማን የመታኝ? እንዴት ነው እርግብ አክስቴ የሚሉት? እንግዲህ ባዩሽን ብቻ ነው። ደግሞ ባዩሽና እርግብ ከየት ነው የሚተዋወቁት? እያለችም እጅጉን በጣም ትልቅ ጥያቄ ውስጥ ገብታለች ማለት ነው። ወይዘሮ ባዩሽ ወይዘሮ ሜላት ማለት ነው በባዩሽ ላይ ጥርጣሬ ማድሮባታል። እናም እንግዲህ ባዩሽን በቃ ውጪ ከክላሴ ማረፍና መተኛት ነው የምፈልገው በማለትም ከክላስ ታስወጣታለች። እናም እንግዲህ ያችን መከረኛ ድን ብላለን ሄዳ ጉሮሯን እንቅ አድርጋ ምንድን ነው እየተካሄደ ያለው? ምንድን ነው እየተፈጠረ ያለው በማለትም ጠይቃታለች። ትናንትና እትዬ እንግዲህ ወርቀው ነበር አዙሯቸው፣ ወርቀው ከዛ በኋላ ያው ራሴን አመመኝ እያሉ ነው፣ በማለትም እንግዲህ ድንብላል ትናገራለች። ለረጅም ሰዓት እንግዲህ ጉሮሯን አንቃ ስታሰቃያትም ቆይታለች። እዚህ ጋ ግን ድንብላል ጥፋት እያጠፋች ነው። ከበፊቱ እርግብ ለድንብላል ያላትን አመለካከት እና እንዲሁም ደግሞ ባዩሽ ያላትን አመለካከት ሁሉንም ነገር ብትነግራቸው ኑሮ መፍትሄ ይፈለግና እዚህ ደረጃም አይደርሱም ነበረ። አሁንም ቢሆን እንግዲህ አሁንም ቢሆን ድንብላል የወይዘሮ ባዩሽን ተንኮልና ሴራ ለወይዘሮ ሜላት እንግዲህ አጥቂዋና ጠላቷ እንዲሆነች ካልተናገረች በጣም ከባድ ነው። የእሷን እውነታና የእሷን ድብቅ ማንነት የምታውቀው ድንብላል ነች። ድንብላል ከተናገረች ወይዘሮ ባዩሽም ወይዘሮ ሜላትም እንግዲህ አክስቴ ገደልሻት እንዴ ስትልም እርግብ ስለሰማች እናም እንግዲህ ጥርጣሬዋ ሙሉ በሙሉ ይሆናል ማለት ነው። ይህ የኔ ግምት ነው። እና ድንብላል መናገር አለባት አብራቸው ለምትኖረው፣ ነገር ግን በዚህ ኪዴት ወይዘሮ ሚላት በራሷ መንገድ ከደረሰችባቸው በተለይ ደግሞ ድንብላል ላይ እንደዚህ አይነት ነገር የምታ ከሆነ ቤተሰቡ በሙሉ አይተዋትም ማለት ነው ድንብላልን። እናም እንግዲህ ተምቹ ያዙ ይልቀቁኝ እያለ እንግዲህ እጅጉን በጣም በእርግ ፍቅር እየተምከነከነ ይገኛል ማለት ነው። እርግብ ያው አድራሿን አጥፍታለች፣ እሷ ስትፈልግ ብቻ እንጂ የምትደውለው ማንም ሰው እሷን ሊያገኛትም ሊደርስባትም እንግዲህ አልቻለም ማለት ነው። እናም እንግዲህ በቀልድ የተጀመረው የግንኙነት ሂደት እንግዲህ አሁን ላይ ለተምቹ እጅጉን በጣም የማይወጣ ስቃይ ውስጥ ገብቶ በእርግብ ፍቅር እየተንከነከነ እና እየተንገበገበ ይገኛል ማለት ነው። እናም እንግዲህ ከአሲርም ጋር እንግዲህ ተጣልተው ነበረ። አሲርና የሀናን አባት እንግዲህ ተደብቀው ከአጎቱ ጋር እርግብን ለማግኘት ሞክረው ነበረ። ነገር ግን እርግብ አጎትየውን ስታይ ሸሽታቸዋለች፣ አልቀረበቻቸውም። እናም እንግዲህ ይህንን እንደዚህ እንደተፈጠረ ለአሲር ሲነግረው ተምቱ አሲር በጣም ተናደደበት። ስለዚህ ከኔ አጎትን አስበልጥሃል ማለት ነው። እሱም እንግዲህ አሁን እኮ አንተ ብታቅና ብትሰማ ከእርግብ ጋር መገናኘቴን ለሀናና ለፋያው ብትናገር ብዬ ፈርቼ እኮ ነው፣ ሲል እንግዲህ አሲርም እኔ ኮ ከሃናና ከፋያው እኮ አንተን ነው ማስበልጠው በማለት በተደጋጋሚ እንግዲህ ፍቅሩን ወንድምነቱን እየገለጸለት ይገኛል። ከዚህ በፊትም ማለት ነው እናም እንግዲህ ውድና የተከበራችሁ አድማ የተመልካች ቤተሰብ ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን ማለት ነው። ኖላዊ ድራማ እንግዲህ እንዳመረበት ቀጥሏል። ወይዘሮ ሜላት እንግዲህ አሁን ላይ አላስቻላትምና ሀና አመታ። እንግዲህ እርግብም ነግረ ድንብላልም እንግዲህ ተናግራ ነበረ የተፈጠረውና የሆነውን ነገር አንቺ ልጃቸው መሆንሽን ነግሪያቸው ብላ እንግዲህ ሀንዬም ወይዘሮ ሜላትን እንግዲህ ድንብላ ልኮ ዝም ብላ እናውቃ ነው እንደዛ ያለች እሺ በማለት ብትነግራትም ምን ነገረችኝ? እያለች እንግዲህ ምንም እንደማታውቅ ታውስ አድርጋ ነበር የመለሰችላት ወይዘሮ ሜላት ማለት ነው። በስተመጨረሻ ግን እንግዲህ ከትምህርት ቤት መታ እናቷን ሰላም ብላት በቃ ሻወር ልግባ ብላ ከአጠገቧ ብድግ ብላ ስትሄድ እንግዲህ ወይዘሮ ሜላት ሀሴትዬ ብላ ነው የጠራቻት። ሀናም እጅጉን በጣም ደስ ተሰኝታ እንግዲህ የክፍል ዘጠና አምስት እንግዲህ የኖላዊ ድራማ በዚህ ተጠናቋል። ሀናም በጣም ደስ ብሏት እንግዲህ ደግሞ ለአባቷ እመብርሃን እያለች አንተ መዳን ያልምኮ የት ይዶብኝ እኔን እኮ በቃ ይሰማኛል እያለች ፍንድቅ ድቋወቶ። ልጅ መሆኗን እንግዲህ ወይዘሮ ሚላት ስላስታወሰቻት በጣም ደስ ተሰኝታ ለአባቷም እንግዲህ እያበሰረችው ትገኛለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ኖላዊ ድራማ እንግዲህ ቀጣዩ ክፍል ደግሞ እጅጉን በጣም ያጓጓል። ቤተሰብ ገና አላወቀም ወይዘሮ ሚላት ትውስታዋ መመለሱን። እናም እንግዲህ ትውስታዋ መመለሱን ሲያውቁ የወይዘሮ ሚላት ቤት እንግዲህ እጅግ በጣም ደስ የሚል ጊዜና ቆይታ ይኖራል ከመላው ቤተሰቦቿ ጋር በቀጣይ ክፍል ማለት ነው። ቀጣዩ ክፍል እንግዲህ እስኪለቀቅልን ድረስ በጉጉት እየጠበቅን እንገኛለን። እስከዛው ድረስ ላይክ እና ሼር፣ ሰብስክራይብ በማድረግ እንግዲህ ቻናሌን አበረታቱኝ። እናም እንግዲህ ቀጣዩን ለማየት እንግዲህ ይጓጉተናል ማለት ነው። እስከዛው ድረስ እንግዲህ ቸር ሰንብቱልኝ እያልኩኝ እኔ እዚሁ እሰናበታለሁ። እዚሁ ጋር ለዛሬ ማለት ነው። ቀጣዩን ክፍል እንግዲህ ይዘን እንመጣለን። የተከበራችሁ ቤተሰብ፣ ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አይረሳ።